በተለይ ሜጋ ፕሮጀክቶች ሲመሩ የአዋጭነት ጥናት የሚባላል ከቴክኒክ አኳያ፣ ከማህበረሰብ አኳያ፣ ከኢንቫይሮንመንት፣ ከኢኮኖሚ አኳያ ተጠንቶ ነው ፊዚብል ነው ወይም አዋጭ ነው ተብሎ ወደ ስራ የሚገባው እና የዚህ ፕሮጀክት የኮሪደር ልማቱ ምን ያህል በዚህ ደረጃ ታይቶ ነው ወይም ምክንያቱም አድማሱ እየሰፋ ነው ያለው የማይታሰው ወጪዎች እና ስራዎችም እየጨመሩ ነው እና ከዛ አንጻር ታርጌቱን የመታ ነው ወይ? ከዚህ ጋር በተያያዘ ይሄ ይሄ አዋጪ መሆን አለመሆኑ ከታየ በኋላ አዋጪ ካልሆነ ምናልባት እነዚህ ታሪካዊ ቦታዎችን የህብረተሰቡን ነገር ሾችን ሀንድል ካላደረግን እንደተባለው ሌላ ከተማ መመስረት ሊቻል ይችላል። አዲስ መስራት ይሻላል አንዳንዴ ያለውን አሜንድ ከማድረግና የዲፕሎማቲክና የዲፕሎማቲክ የተለያየ ሚና ያላቸው ከተሞችን መፍጠር የሚቻልበትን እንትን ማድረግ አለብን። ከዛ አንጻር እንዴት ያዩታል ማለት ነው። አመሰግናል